ለሰነ ተናገረ፣ ይሌስን ይናገራል፣ ይለስን ይናገር ዘንድ፣ ይለስን ይናገር። ልሳን ዘመድ ዘር፣ ከዚህ ከለሰነ ግስ ውስጥ የሚወጣ ዘር ነው። ልሳን ፍቺው ቋንቋ ይሆናል አንደበት ይሆናል ምላስም ይሆናል ማለት ነው። ሶስት ፍቺዎች አሉት። ልሳናት ሲሆን በብዙ ለምሳሌ ይጻ እኩይ ነገር እምልሳንከ ከአንደበትህ ክፉ ነገር አይውጣ ማለት እንችላለን። ልሳን አሁንም ምላስ ተብሎ ሲፈታ ደግሞ እኪት ልሳን ትሰብር አጽመ ክፉ ምላስ አጥንት ትሰብራለች ማለት እንችላለን። ልሳን ብለን ቋንቋ ብለን ስንፈታ ደግሞ ተመሃር ልሳነ ግእዝ የግዝ ቋንቋን ተማር ማለት እንችላለን።